አዲስ አበባ በአመት አንድ ጊዜ ህዳር 12 ቀን ትታጠናለች። ዝክረ ወራታችን እንደቀጠለ ነው። ሶስተኛዋ ወር ዛሬ የተረኛዋ ህዳር ናት። ስለ ህዳር በጥቂቱ መስከረም የልምላሜና የአበባ ጥቅምት፣ የአበባና የሸክ ጊዜ እንደሆኑ ሁሉ ህዳር ደግሞ የፍሬ፣ የፍቅርና የአዝመራ ወር ነው። ህዳር አንድ ላይ ማደር መሰባሰብን ያመለክታል። ህዳር የጥጋብ የእርካታ የጨዋታ ወቅትም ነው። በአብዛኛው ግን ወራ ህዳር የእረኛ ወር እየተባለ ነው የሚታወቀው። አለቃ ኪዳን ወልድ ክፍሌም ህዳርን እረኞች ወይም ጠበቆች ውጪ የሚያድሩበት ወር በማለት ነው ትርጉም የሰጡት። ህዳር በተለይ የእረኞች ወር የተባለበት ምክንያት አለው። በመጀመሪያ ህዳር እረኛ እንደ ቤት እንስሳና አእዋፋት ጠግቦና ረክቶ የሚውልበትና የሚያድርበት ወቅት ነው የሽምብራና የስንዴ እንኩቶ እያነኮተ፣ የማሽላና የገብስ እሸት እየጠበሰ በጠራው ወንዝ ውሃ እየዋኘ ራሱን የሚያዝናናበት በክረምት ቆፈን በጥቅምት ውርጭ ተኮራምቶና ተጨማዶ የከረመው ገላ ፈታ ፈካ የሚልበት ጊዜ ነው። በህዳር አትበል ዳርዳር የሚለው አገርኛ አባባል እንደ ልብ ብላ ጊዜው የበረከትና የጥጋብ ጊዜ ነውና አትግደርደር ለማለት ነው። ሌላኛው ስለ ህዳር ሲነሳ የህዳር መታጠን ጉዳይ መታወሱ ግድ ነው። አዲስ አበባ በአመት አንድ ጊዜ ህዳር 12 ቀን ትታጠናለች። ግን ህዳር ለምን ይታጠናል? በዚህ ጉዳይ ላይ ብዙ ተብሏል። በተለይ በአዲስ አበባ የሚከናወነው የህዳር 12 ማጠን በአንድ ወቅት በከተማይቱ ተከስቶ ከነበረው የህዳር በሽታ ጋር ተያይዞ እንደመጣ የሚናገሩ ብዙ ናቸው። በእርግጥ ግን የህዳር ሲታጠን ጉዳይ ከህዳር በሽታ በኋላ የተጀመረ ልማድ ነው ወይስ ከዚያ በፊት ነበር? አንዳንድ የእድሜ ባለጸጎችና የቤተ ክህነት ሊቃውንት እንደሚሉት ከሆነ የህዳር መታጠን ጉዳይ ከህዳር በሽታ በፊት ቢሆን የነበረና የቆየ ልማድ ነው። በገጠሪቱ የኢትዮጵያ በክረምት የታረመው አረም በየማሳው ዳርና ዳር ነው የሚከመረው። ይህ አረም በጥቅምት ወር መድረቁ ይጀምራል። የማለዳው ብርድና ውርጭ የሚያይልበት ደግሞ በጥቅምትና በህዳር ወራት ነው። ውርጩ ከሰው አልፎ እህሉንም የሚጎዳበት ጊዜ አለ። ገበሬው ታዲያ አንድም ራሱን ከብርድ ለመከላከል አንድም አካባቢውን በማሞቅ አዝመራውን ከአመዴ ለመከላከል ማለዳ ተነስቶ በማሳው ዙሪያ የተከመረውን ደረቅ አረም ያቃጥላል። ይህ ይህ ሂደት እስከ ህዳር ወር መጨረሻ ይቀጥላል። የአካባቢው ሰው ሁሉ በማሳው ዳርና ዳር እሳት ሲያቀጣጥል አካባቢው ሁሉ በጢስ ይታፈናል። ወራ ህዳርም ይታጠናል። ዘወትር በማለዳ የሚከናወነው የማጠን ስርዓት ገበሬውና እረኛው ከእርሻው እሸት እየጠበሰ እንኩቶ እያለኮተ ቁርስ ቢጤም ይቀማምሳል። የህዳር ዝክረ ታሪክ ብዙ ነው። ቅዱስ ያሬድ ወራትን፣ ሳምንታትን፣ ዕለታትን እየሸነሸነ ባስቀመጠው የድጓ ድርሰቱ የመጀመሪያዎቹ የህዳር ሳምንታት ቀናት በወርሃ ጽጌ የአበባ ጊዜ ውስጥ ያካትታቸዋል። ቀሪውን የህዳር ጊዜ ደግሞ ዘመነ አስተምህሮ ይለዋል። የዝግጅት፣ የመሰናዶ፣ የማስተማር፣ የምህላ፣ የይቅርታ መጠየቂያ ጊዜ እንደማለት ነው።